ይመስለናል ሊዲያና አበዛሽ እንግዲህ ሂሩት ወደ አረፈችበት ቦታ እየሄዱ ነው። በመንገዳቸው ላይም ዳግምን ያገኙታል። ዳግምም ወዴት እየሄዱ እንደሆነና አብሯቸው መሄድ እንደሚፈልግ ይጠይቃቸዋል። አበዛሽ እየተርበተበተች ሌላ ቦታ እየሄዱ እንደሆነ ተናግረዋለች። ነገር ግን ሊዲያ በማስተባበል ወደ ሌላ ቦታ እየሄዱ እንደሆነ አሳምና ተነግረዋለች። ከዛም ዳግም ወደ ቤት ይመለሳል። እነሱም መንገዳቸውን ይቀጥላሉ። ነገር ግን ዳግም ለቤት ካገባም በኋላ ነገራቸው ስላልተዋጠለት ነገሮችን ወደ ወደኋላ ማስታወስ ይጀምራል። ከዚያም ከዛም እህቱን ማህሌትን ሄዶ ይጠይቃታል። ማህሌትም ስለ ነገሩ ምንም እንደማታውቅ ስትነግረው ዳግም በጥርጣሬ ተሞልቶ ከቤቱ ይወጣል። ሊዲያና በዛሽም በመንገድ ላይ ያሉ ስለ ብዙ ነገሮች እያወሩ ነበር። ሊዲያም ስለ አበዛሽ የድሮ ህይወት ማወቅ እንደምትፈልግ ጠይቀቻት። አበዛሽም አባትና እናቷን በልጅነቷ እንዳጣቻቸው እንዲሁም ደግሞ በልጅነቷ የስቃይ ህይወትን እንዳሳለፈች እንዲሁም ከተለያዩ አጎትና ክስቶቿ ጋር እንዳደገች ተነግራታለች። ሊዲያም በቤተሰቦቿ ሞት እንዳዘነች እና እንዴት ወደ ከተማ እንደመጣች ተጠይቃታለች። አበዛሽም ለመማር ፈልጋ እንደነበር እንዲሁም ደግሞ ጥሩ የሆነ የራሷን ህይወት ለመመስረት አስባ እንደነበር፣ ነገር ግን የከተማ ህይወትም ከገጠሩ ይባስ ፈተና ይዞባት እንደመጣና የተለያዩ ነገሮችን እንደተመለከተችበት ትነግራታለች። ከብዙ ከብዙና አድካሚ ጉዞ በኋላ አበዛሽ እና ሊዲያ ሂሩት ወዳረፈችበት ቦታ ይደርሳሉ። ይደርሱም ሊዲያ እናቷን ሮጣ ሂዳ ታቅፋታለች። ከሂሩት ጋርም የሳሚናት አብራት ነበረች። ነገር ግን አበዛሽ የሳሚንናት በቦታው ስታያት እጅግ ትናድዳለች። ለምን እንደመጣችም ሂሩትን ትጠይቃታለች። ሂሩት መልሳ ላበዛሽ ከሊዲያ ጋር ብቻቸው ማውራት እንደሚፈልጉ ተነግራትና ትንሽ እንድትጠብቃቸው ተነግራታለች። አበዛሽም ተቀብላ እነሱ መጠበቅ ትጀምራለች። ሂሩትና ሊዲያ ንግግራቸውን ይጀምራሉ። ሂሩትም ለሊዲያ እንዲያለቻት አሁን እኔ የምልሽን ነገር በትክክል አዳምጠሽ መተግበር እንዳለብሽ ልነግርሽ ፈልጋለሁ ስትላት ሊዲያ ስለ ነገሩ ይበልጥ ለማወቅ እጅግ እየጓጓሽ መጣች። ሂሩትም በተደጋጋሚ ማስጠንቀቅ ጀመረች። ሊዲያም ጉጉቷ እየጨመረ ነው። ከዚያም በዙሪያዋ እጅግ እሷን ሊጎዱ የሚችሉ ብዙ ሰዎች እንዳሉ ትነግራታለች። ድሮ ድሮ እነዛ ሰዎች ሊጎዷት ሲሞክሩ ሂሩት ኃይሏን ተጠቅማ እሷንና ቤተሰቧን እየታደገች እንደነበር ትነግራታለች። አሁን ግን ፖሊሶችም እሷም አቅሟ ደክሞ ስላለ ልትጠብቃት እንደማትችል ተነግራታለች። ዲዲያ ግን ነገሩ እጅግ ውስብስብ ሆኖባታል። እናቷን አሁንም ጠንካራ እንደሆነች አሁንም እሷ ልትጠብቃት እንደምትችል ተነግራታለች። ነገር ግን ሂሉት ከአቅሟ በላይ እንደሆነ እየነገረቻት ሀገር ለቃ መውጣት እንዳለባት ተነግራታለች። ዲዲያ ግን ሀሳቧን እየተቃወመች ነው። ምክንያቱም ለማንም ብዬ ሀገሬን ጥዬ አልወጣም፣ ማንንም ፈርቼ ወደ ሌላ ሀገር አልሰደድም እያለቻት ነው። ሂሉት ግን እሷን ለማሳመን እና እዚህ ከቆየች ሊደርስባት የሚችሉትን አደጎች በሙሉ እየነገረቻት ነው። እነዛ ሰዎች እስከዛሬ ድረስ ዝም ያሏት በሂሉት ጠንካራነት እንደሆነና አሁን ግን ያ ጥንካሬዋ እንደወደቀ እየነገረቻት ነው። ከብዙ ውስብስብ ንግግሮች በኋላ ሊዲያ ሀገር ለቃ ለመውጣት ትወሰናለች። እዚህ ጋር ደግሞ ሳሚ ማህሌት እና ዮአዳን አንድ ላይ እያወሩ ይገኛል። ታዲያ በመሀልም ዮአዳን ማህሌትን ስለ ድሮ ፍቅረኛዋ ትጠይቃታለች። ነገር ግን ማህሌት ፊቷ ተቀይሮ እጅግ ስሜቷ ተረብሾ ነበር። ክፍሉን ለቃም ትወጣለች። ሳሚም ግራ ገብቶት ዮአዳንን ምን አስከፋናት እንዴ ብሎ ይጠይቃታል። ዮአዳንም ምናልባት ስለ ድሮ ፍቅረኛ ስለ ጠየቅናት ይሆናል በማለት ሁለቱም በሀሳባቸው ተስማምተው ስለ መሀሌት ማውራታቸውን ትተው፣ ነገር ግን ዮአዳን ነገ የምንሄድበት ቦታ አለ ታዲያ ብራይ መምጣት ትችላለ ብላ ሳሚን ትጠይቀዋለች። ሳሚም አዎ፣ በሚገባ እችላለሁ ይላታል። ነገር ግን የት እንደሚሄዱ ይጠይቃታል። ዮአዳንም ስለ ቤቱ ማጣራት ያለባቸው ነገር እንዳለ ትነግረዋለች። ሳሚም ስለ ቤቱ ምን በማለት ይጠይቃታል? ሂሩት ከዚህ ቀደም ብዙ ዕዳዎቿን ያስያዘችው የእኛን ንብረት አስይዛ ነው። ታዲያ ይህንን ንብረት ገንዘብ ለበዳዴዎቹ መክፈል መከፈል ካልቻለን እኔን ይጎዱኛል፣ ወይም ደግሞ ሂሩት ስትታሰር እኛ ላይ አደጋ ማድረሳቸው አይቀርም ብላት ለሳሚ ተነግረዋለች። ሳሚ ግን ማንም ሊነካት እንደማይችልና እሱ እንዳለላት ከማንኛውም ነገር እንደሚጠብቃት ይነግራታል። ዮአዳንም በሀሳቡ ተስማማለች። ነገር ግን ነገ አብረው ለመሄድ ተስማምተው ይለያያሉ። ነገሮችን ነገሮቹን ወደ ኋላ ማስታወስ ይጀምራል። ከዛም እህቱን ማህሌትን ሄዶ ይጠይቃታል። ማህሌትም ስለ ነገሩ ምንም እንደማታውቅ ስትነግረው ዳግም በጥርጣሬ ተሞልቶ ከቤቱ ይወጣል። ሊዲያና አበዛሽም በመንገድ ላይ ያሉ ስለ ብዙ ነገሮች እያወሩ ነበር። ሊዲያም ስለ አበዛሽ የድሮ ሕይወት ማወቅ እንደምትፈልግ ጠየቀቻት። አበዛሽም አባትና እናቷን በልጅነቷ እንዳጣቻቸው እንዲሁም ደግሞ በልጅነቷ የስቃይ ሕይወትን እንዳሳለፈች እንዲሁም ከተለያዩ አጎትና ክስቶቿ ጋር እንዳደገች ትነግራታለች። ሊዲያም በቤተሰቦቿ ሞት እንዳዘነችና እንዴት ወደ ከተማ እንደመጣች ትጠይቃታለች። አበዛሽም ለመማር ፈልጋ እንደነበር እንዲሁም ደግሞ ጥሩ የሆነ የራሷን ህይወት ለመመስረት አስባ እንደነበር፣ ነገር ግን የከተማ ህይወትም ከገጠሩ ይባስ ፈተና ይዞባት እንደመጣና የተለያዩ ነገሮችን እንደ ተመለከተችበት ትነግራታለች። ከብዙና አድካሚ ጉዞ በኋላ አበዛሽ እና ሊዲያ ሂሩት ወዳረፈችበት ቦታ ይደርሳሉ። ይደርሱም ሊዲያ እናቷን ሮጣ ሂዳ ታቅፋታለች። ከሂሩት ጋርም የሳሚናት አብራት ነበረች። ነገር ግን አበዛሽ የሳሚናት በቦታው ስታያት እጅግ ትናድዳለች። ለምን እንደመጣችም ሂሩትን ትጠይቃታለች። ሂሩት መልሳ ለአበዛሽ ከሊዲያ ጋር ብቻቸው ማውራት እንደሚፈልጉ ትነግራት እና ትንሽ እንድትጠብቃቸው ትነግራታለች። አበዛሽም ተቀብላ እነሱን መጠበቅ ትጀምራለች። ሂሩትና ሊዲያ ንግግራቸውን ይጀምራሉ። ሂሩትም ለሊዲያ እንዲያለቻት አሁን እኔ የምልሽን ነገር በትክክል አዳምጠሽ መተግበር እንዳለብሽ ልነግርሽ ፈልጋለሁ ስትላት ሊዲያ ስለነገሩ ይበልጥ ለማወቅ እጅግ እየጓጓሽ መጣች። ሂሩትም በተደጋጋሚ ማስጠንቀቅ ጀመረች። ሊዲያም ጉጉቷ እየጨመረ ነው። ከዚያም በዙሪያ እጅግ እሷን ሊጎዱ የሚችሉ ብዙ ሰዎች እንዳሉ ትነግራታለች። ድሮ ድሮ እነዛ ሰዎች ሊጎዷት ሲሞክሩ ሂሩት ኃይሏን ተጠቅማ እሷን እና ቤተሰቧን እየታደገች እንደነበር ትነግራታለች። አሁን ግን ፖሊሶችም እሷም አቅሟ ደክሞ ስላለ ልትጠብቃት እንደማትችል ትነግራታለች። ሊዲያ ግን ነገሩ እጅግ ውስብስብ ሆኖባታል። እናቷን አሁንም ጠንካራ እንደሆነች፣ አሁንም እሷ ልትጠብቃት እንደምትችል ትነግራታለች። ነገር ግን ሂሉት ከአቅሟ በላይ እንደሆነ እያነገረቻት። ሀገር መውጣት እንዳለበት ተነግራታለች። ዲዲያ ግን ሀሳቧን እየተቃወመች ነው፣ ምክንያቱም ለማንም በዚህ ሀገሪን ጥያሉጣ ማንንም ወደ ሌላ ሀገር አልሰደድም እያለቻት ነው። ሂሉት ግን ለማሳመን ለማሳመንና፣ እዚ ከቆየሽ ሊደርስባት የሚችሉትን አደጎች በሙሉ እየነገረቻት ነው። እነዛ ሰዎች እስከዛሬ ድረስ ዝም ያሏት በህይወት ጠንካራነት እና። አሁን ግን የጥንካሬዋ እንደወደቀ እየነገረቻት ነው ከብዙ ውስብስብ ንግግሮች በኋላ ሊዲያ ሀገር ለቃ ለመውጣት ትወስናለች እዚህ ጋር ደግሞ ሳሚ ማህሌት እና ዮአዳን አንድ ላይ ያወሩ ይገኛል ታዲያ በመሃልም ዮአዳን ማህሌትን ስለ ድሮ ፍቅረኛዋ ተጠይቃታለች ነገር ግን ማህሌት ፊቷ ተቀይሮ እጅግ ስሜቷ ተረብሾ ነበር። ክፍሉን ለቀምቶ ጣለች። ሳሚም ግራ ገብቶት ዮአዳንን ምን አስከፋናት እንዴ ብሎ ይጠይቃታል። ዮአዳንም ምናልባት ስለ ድሮ ፍቅረኛዋ ስለ ጠየቅናት ይሆናል በማለት ሁለቱም በሀሳባቸው ተስማምተው ስለ መሀሌት ማውራታቸውን ትተው ነገር ግን ነገር ግን ዮአዳን ነገር የምንሄድበት ቦታ አለ ታዲያ አብረን መምጣት ትችላለህ ብላ ሳሚም ትጠይቀዋለች። ሳሚም አዎ በሚገባ እችላለሁ ይላታል። ነገር ግን የት እንደሚሄዱ ይጠይቃታል። ዮአዳንም ስለቤቱ ማጣራት ያለባቸው ነገር እንዳለ ትነግረዋለች። ሳሚም ስለቤቱ ምን በማለት ይጠይቃታል። ሂሩት ከዚህ ቀደም ብዙ እዳዎቿን ያስያዘችው የእኛን ንብረት አስይዛ ነው። ታዲያ ይህንን ንብረት ገንዘብ ለአበዳሪዎቹ መክፈል ካልቻልን እኔን ይጎዱኛል፣ ወይም ደግሞ ሂሩት ስትታሰር እኛ ለአደጋ ማድረሳቸው አይቀርም ብላት ለሳሚ ተነግሯለች። ሳሚ ግን ማንም ሊነካት እንደማይችልና እሱ እንዳለላት ከማንኛውም ነገር እንደሚጠብቃት ይነግራታል። ዮአዳንም በሀሳቡ ተስማማለች። ነገር ግን ነገ አብረው ለመሄድ ተስማምተው ይለያያሉ። ሰላም ሰላም፣ እንዴት ናችሁ? ውድ የዮአዳን ቤተሰቦች፣ ዛሬ ደግሞ እንግዲህ በሌላ ክፍል መተናል። ሊዲያና አበዛሽ እንግዲህ ሂሩት ወዳረፈችበት ቦታ እየሄዱ ነው። በመንገዳቸው ላይም ዳግምን ያገኙታል። ዳግምም ወዴት እየሄዱ እንደሆነ እና አብሯቸው መሄድ እንደሚፈልግ ይጠይቃቸዋል። አበዛሽ እየተርበተበተች ሌላ ቦታ እየሄዱ እንደሆነ ተናግረዋለች ነገር ግን ሊዲያ በማስተባበል ወደ ሌላ ቦታ እየሄዱ እንደሆነ አሳምና ተነግረዋለች። ከዛም ዳግም ወደ ቤት ይመለሳል እነሱም መንገዳቸውን ይቀጥላሉ። ነገር ግን ዳግም ለቤት ካገባም በኋላ ነገራቸው ስላልተዋጠለት ነገሮችን ወደ ኋላ እያ ማስታወስ ይጀምራል። ከዚያ ከዛም እህቱን ማህሌትን ሄዶ ይጠይቃታል። ማህሌትም ስለነገሩ ምንም እንደማታክስ ስትነግረው ዳግም በጥርጣሬ ተሞልቶ ከቤቱ ይወጣል። ሊዲያና አበዛሽም በመንገድ ላይ ያሉ ስለ ብዙ ነገሮች እያወሩ ነበር። ሊዲያም ስለ አበዛሽ የድሮ ሕይወት ማወቅ እንደምትፈልግ ጠየቀቻት። አበዛሽም አባትና እናቷን በልጅነቷ እንዳጣቻቸው እንዲሁም ደግሞ በልጅነቷ የስቃይ ሕይወትን እንዳሳለፈች እንዲሁም ከተለያዩ አጎትና ክስቶቿ ጋር እንዳደገች ተነግራታለች። ሊዲያም በቤተሰቦቿ ሞት እንዳዘነችና እንዴት ወደ ከተማ እንደመጣች ተጠይቃታለች። አበዛሽም ለመማር ፈልጋ እንደነበር እንዲሁም ደግሞ ጥሩ የሆነ የራሷን ህይወት ለመመስረት አስባ እንደነበር፣ ነገር ግን የከተማ ህይወትም ከገጠሩ ይባስ ፈተና ይዞባት እንደመጣና የተለያዩ ነገሮችን እንደተመለከተችበት ትነግራታለች። ከብዙና አድካሚ ጉዞ በኋላ አበዛሽና ሊዲያ ሂሩት ወዳረፈችበት ቦታ ይደርሳሉ። ይደርሱም ሊዲያ እናቷን ሮጣ ሂዳ ታቅፋታለች። ከሂሩት ጋርም የሳሚናት አብራት ነበረች። ነገር ግን አበዛሽ የሳሚናት በቦታው ስታያት እጅግ ትናድዳለች። ለምን እንደመጣችም ሂሩትን ትጠይቃታለች። ሂሩት መልሳ ላበዛሽ ከሊዲያ ጋር ብቻቸው ማውራት እንደሚፈልጉ ትነግራት እና ትንሽ እንድትጠብቃቸው ትነግራታለች። አበዛሽም ተቀብላ እነሱን መጠበቅ ትጀምራለች። ሂሩትና ሊዲያ ንግግራቸውን ይጀምራሉ። ሂሩትም ላሊዲያ እንዲያለቻት አሁን እኔ የምልሽን ነገር በትክክል አዳምጠሽ መተግበር እንዳለብሽ ልነግርሽ እፈልጋለሁ ስትላት ሊዲያ ስለ ነገሩ ይበልጥ ለማወቅ እጅግ እየጓጓሽ መጣች። ሂሩትም በተደጋጋሚ ማስጠንቀቅ ጀመረች። ሊዲያም ጉጉቷ እየጨመረ ነው። ከዚያም በዙሪያዋ እጅግ እሷን ሊጎዱ የሚችሉ ብዙ ሰዎች እንዳሉ ትነግራታለች። ድሮድሮ እነዛ ሰዎች ሊጎዷት ሲሞክሩ ሂሩት ኃይሏን ተጠቅማ እሷን እና ቤተሰቧን እየታደገች እንደነበር ትነግራታለች። አሁን ግን ፖሊሶችም እሷም አቅሟ ደግሞ ስላለ ልትጠብቃት እንደማትችል ትነግራታለች። ሊዲያ ግን ነገሩ እጅግ ውስብስብ ሆኖባታል። እናቷን አሁንም ጠንካራ እንደሆነች አሁንም እሷ ልትጠብቃት እንደምትችል ትነግራታለች። ነገር ግን ሂሩት ከአቅሟ በላይ እንደሆነ እያነገረቻት ሀገር ለቃ መውጣት እንዳለባት እንዳለበት ተነግራታለች። ዲዲያ ግን ሀሳቧን እየተቃወመች ነው። ምክንያቱም ለማንም ብዬ ሀገሬን ጥያ ልወጣም ማንንም ፈርቼ ወደ ሌላ ሀገር አልሰደድም እያለቻት ነው። ሂሩት ግን እሷን ለማሳመንና እዚህ ከቆየች ሊደርስባት የሚችሉትን አደጎች በሙሉ እየነገረቻት ነው። እነዛ ሰዎች እስከዛሬ ድረስ ዝም ያሏት በሂሩት ጠንካራነት እንደሆነ እና አሁን ግን የጥንካሬዋ እንደወደቀ እየነገረቻት ነው። ከብዙ ውስብስብ ንግግሮች በኋላ ሊዲያ ሀገር ለቃ ለመውጣት ተወሰናለች። እዚህ ጋር ደግሞ ሳሚ፣ ማህሌት እና ዮአዳን አንድ ላይ ያወሩ ይገኛል። ታዲያ በመሃልም ዮአዳን ማህሌትን ስለ ድሮ ፍቅረኛዋ ተጠይቃታለች። ነገር ግን ማህሌት ፊቷ ተቀየሩ እጅግ ስሜቷ ተረብሾ ነበር። ክፍሉን ለቃምቶ ጣለች። ሳሚም ግራ ገብቶት ዮአዳንን ምን አስከፋናት እንዴ ብሎ ይጠይቃታል። ዮአዳንም ምናልባት ስለ ድሮ ፍቅረኛዋ ፍቅረኛ ስለጠየቅናት ይሆናል በማለት ሁለቱም በሀሳባቸው ተስማምተው ስለ መሃሌት ማውራታቸውን ትተው ነገር ግን ነገር ነገ የምንሄድበት ቦታ አለ ታዲያ አብረኝ መምጣት ትችላለ ብላ ሳሚም ትጠይቀዋለች። ሳሚም አዎ በሚገባ እችላለሁ ይላታል። ነገር ግን የት እንደሚሄዱ ይጠይቃታል። ዮአዳንም ስለ ቤቱ ማጣራት ያለባቸው ነገር እንዳለ ትነግረዋለች። ሳሚም ስለቤቱ ምን በማለት ይጠይቃታል። ሂሩት ከዚህ ቀደም ብዙ እዳዎቿን ያስያዘችው የእኛን ንብረት አስይዛ ነው ታዲያ ይህንን ንብረት ገንዘብ ለበዳሪዎቹ መክፈል ካልቻልን እኔን ይጎዱኛል፣ ወይም ደግሞ ሂሩ ስትታሰር እኛ ለአደጋ ማድረሳቸው አይቀርም ብላት ለሳሚ ተናግራለች። ሳሚ ግን ማንም ሊነካት እንደማይችልና እሱ እንዳለላት ከማንኛውም ነገር እንደሚጠብቃት ይነግራታል። ዮአዳንም በሀሳቡ ትስማማለች። ነገር ግን ነገ አብረው ለመሄድ ተስማምተው ይለያያሉ። በሌላ ክፍል መተናል ሊዲያ እና አበዛሽ እንግዲህ ሂሩት ወደ አረፈችበት ቦታ እየሄዱ ነው። በመንገዳቸው ላይም ዳግምን ያገኙታል። ዳግምም ወዴት እየሄዱ እንደሆነና አብሯቸው መሄድ እንደሚፈልግ ይጠይቃቸዋል። አበዛሽ እየተርበተበተች ሌላ ቦታ እየሄዱ እንደሆነ ተናግረዋለች። ነገር ግን ሊዲያ በማስተባበል ወደ ሌላ ቦታ እየሄዱ እንደሆነ አሳምና ተነግረዋለች። ከዛም ዳግም ወደ ቤት ይመለሳል። እነሱም መንገዳቸውን ይቀጥላሉ። ነገር ግን ዳግም በቤት ካገባም በኋላ ነገራቸው ስላልተዋጠለት ነገሮችን ወደ ኋላ ማስታወስ ይጀምራል። ከዚያም ከዛም እህቱን ማህሌትን ሄዶ ይጠይቃታል። ማህሌትም ስለ ነገሩ ምንም እንደማታውቅ ስትነግረው ዳግም በጥርጣሬ ተሞልቶ ከቤቱ ይወጣል። ሊዲያና በዛሽም በመንገድ ላይ ያሉ ስለ ብዙ ነገሮች እያወሩ ነበር። ሊዲያም ስለ አበዛሽ የድሮ ሕይወት ማወቅ እንደምትፈልግ ጠየቀቻት። አበዛሽም አባትና እናቷን በልጅነቷ እንዳጣቻቸው እንዲሁም ደግሞ በልጅነቷ የስቃይ ሕይወትን እንዳሳለፈች እንዲሁም ከተለያዩ አጎትና ክስቶቿ ጋር እንዳደገች ትነግራታለች። ሊዲያም በቤተሰቦቿ ሞት እንዳዘነች እና እንዴት ወደ ከተማ እንደመጣች ትጠይቃታለች። አበዛሽም ለመማር ፈልጋ እንደነበር እንዲሁም ደግሞ ጥሩ የሆነ የራሷን ህይወት ለመመስረት አስባ እንደነበር ነገር ግን የከተማ ህይወትም ከገጠሩ ባስ ፈተና ይዞባት እንደመጣና የተለያዩ ነገሮችን እንደተመለከተችበት ትነግራታለች። ከብዙና አድካሚ ጉዞ በኋላ አበዛሽ እና ሊዲያ ሂሩት ወዳረፈችበት ቦታ ይደርሳሉ። ይደርሱም ሊዲያ እናቷን ሮጣ ሂዳ ታቅፋታለች። ከሂሩት ጋርም የሳሚናት አብራት ነበረች። ነገር ግን አበዛሽ የሳሚናት በቦታው ስታያት እጅግ ትናድዳለች። ለምን እንደመጣችም ሂሩትን ትጠይቃታለች። ሂሩት መልሳ ለአበዛሽ ከሊዲያ ጋር ብቻቸው ማውራት እንደሚፈልጉ ተነግራትና ትንሽ እንድትጠብቃቸው ተነግራታለች። አበዛሽም ተቀብላ እነሱ መጠበቅ ትጀምራለች። ሂሩትና ሊዲያ ንግግራቸውን ይጀምራሉ። ሂሩትም ለሊዲያ እንዲያለቻት፣ አሁን እኔ የምልሽን ነገር በትክክል አዳምጠሽ መተግበር እንዳለብሽ ልነግርሽ ፈልጋለሁ ስትላት ሊዲያ ስለ ነገሩ ይበልጥ ለማወቅ እጅግ እየጓጓች መጣች። ሂሩትም በተደጋጋሚ ማስጠንቀቅ ጀመረች። ሊዲያም ጉጉቷ እየጨመረ ነው። ከዚያም በዙሪያዋ እጅግ እሷን ሊጎዱ የሚችሉ ብዙ ሰዎች እንዳሉ ትነግራታለች። ድሮ ድሮ እነዛ ሰዎች ሊጎዷት ሲሞክሩ ሂሩት ኃይሏን ተጠቅማ እሷን እና ቤተሰቧን እየታደገች እንደነበር ትነግራታለች። አሁን ግን ፖሊሶችም እሷም አቅሟ ደክሞ ስላለ ልትጠብቃት እንደማትችል ተነግራታለች። ዲዲያ ግን ነገሩ እጅግ ወስብስብ ሆኖባታል። እናቷን አሁንም ጠንካራ እንደሆነች አሁንም እሷ ልትጠብቃት እንደምትችል ተነግራታለች። ነገር ግን ሂሩት ከአቅሟ በላይ እንደሆነ እየነገረቻት ሀገር ለቃ መውጣት እንዳለባት ተነግራታለች። ዲዲያ ግን ሀሳቧን እየተቃወመች ነው። ምክንያቱም በማንም ብዬ ሀገሬን ጥዬ አልወጣም፣ ማንንም ፈርቼ ወደ ሌላ ሀገር አልሰደድም እያለቻት ነው። ሂሉት ግን እሷን ለማሳመንና እዚ ከቆየች ሊደርስባት የሚችሉትን አደጎች በሙሉ እየነገረቻት ነው። እነዛ ሰዎች እስከዛሬ ድረስ ዝም ያሏት በሂሉት ጠንካራነት እንደሆነና አሁን ግን ያ ጥንካሬዋ እንደወደቀ እየነገረቻት ነው። ከብዙ ውስብስብ ንግግሮች በኋላ ሊዲያ ሀገር ለቃ ለመውጣት ትወሰናለች። እዚህ ጋር ደግሞ ሳሚ ማህሌትና ዮአዳን አንድ ላይ እያወሩ ይገኛል ታዲያ በመሃልም ዮአዳን ማህሌትን ስለ ድሮ ፍቅረኛዋ ትጠይቃታለች። ነገር ግን ማህሌት ፊቷ ተቀይሮ እጅግ ስሜቷ ተረብሾ ነበር ክፍሉን ለቃም ተውጣለች። ሳሚም ግራ ገብቶት ዮአዳንን ምን አስከፋናት እንዴ ብሎ ይጠይቃታል? ዮአዳንም ምናልባት ስለ ድሮ ፍቅረኛዋ ስለ ጠየቅናት ይሆናል በማለት ሁለቱም በሀሳባቸው ተስማምተው ስለ መሀሌት ማውራታቸውን ትተው ነገር ግን ነገር ግን ዮአዳን ነገ የምንሄድበት ቦታ አለ ታዲያ አብረኝ መምጣት ትችላለ ብላ ሳሚን ትጠይቀዋለች። ሳሚን አዎ በሚገባ እችላለሁ ይላታል። ነገር ግን የት እንደሚሄዱ ይጠይቃታል። ዮአዳንም ስለ ቤቱ ማጣራት ያለባቸው ነገር እንዳለ ትነግረዋለች። ሳሚም